አሁን አፑን ከፍተናል። አፑ ከከፈትን በኋላ ደግሞ ይህንን ስፒን እናደርጋለን ማለት ነው። የስፒን ጥቅሙ ደግሞ አስር ዶላር ነው የምናገኘው በዚህ ይህንን ስፒን አድርገን የመጀመሪያ ቀን እንደ ዕድላችን እናገኛለን። ከዛ በኋላ ደግሞ ሰውን ኢንቫይት እያረግን ስንሄድ እየሰጠን ሄዳል ማለት ነው። አሁን ስፒን ላለው እየዞረ ነው። አሁን ስንት ነው የሚሰጠን? አምስት አምስት ዶላር ሰጥቶኛል። ይሄን ክሌም አደርጋለው። ከዛ ሌላ የቀረም ደግሞ ሰውን ኢንቫይት በማድረግ ነው የምናገኘው ማለት ነው። እዚህ ጋር ይሄው አምስት ሰጥቶኛል። ከዛ ሰውን ባይት እያረግኩ ሲሄድ አምስቱ ዶላር በሶስት ቀን ነው ሰዓት አለ እዚህ ጋር አሁን ለምሳሌ ሰባ አንድ ሰዓት ነው የሚለው በሰባ አንድ ሰዓት ካልሞላው ኤክስፓየርድ ያደርጋል ማለት ነው ይሄው በሌላ ደግሞ ላሳያችሁ በሌላ አካውንት ማለት ነው አሁን ለምሳሌ በዚህኛው ስድስት ዶላር ሰጡ ነበረ ከዛ ሰውን ባይ ሲያደርግ እዚህ ጋር አንድ ነጥብ ስድስት ዜሮ ነጥብ ምናምን ያ ሰው መጥቶ ላይቡን ሲገባ እንደ ድል ነው የሚሰጠው ከዛ ይሄ አሁን ሰባት ላይ ደርሻለሁ ከስድስት ይሄ አስሩ ዶላር ከሞላ ምንድን ነው የማደርገው ማለት ነው ዊስድሮ ማድረግ ይችላሉ ማለት ነው። ወደ ፖይንቴ ሰዓት ደግሞ የቀረኝ ሰላሳ አራት ሰዓት ነው። ይሄ ሰዓት መጀመሪያ ቀን ሶስት ቀን ነው የሚሰጣችሁ ሰባ ምናምን ሰዓት ማለት ነው። ከዛ እሱ ሰዓት ካለቀ ኤክስፓየር ያደርጋል። ከዛ ከሶስት ቀን በኋላ ደግሞ ድጋሜ ስፒን ታደርጋላችሁ ማለት ነው። ይሄን ስፒን አርገን ከጨረስን በኋላ አሁን ደግሞ ማድረግ ያለብን ምንድን ነው? ኤጀንት ስር መግባት አለብን። ምክንያቱም እዚህ ፕላትፎርም ላይ አንድ ሰው ስራሉን ለመጨመር ኤጀንት ስር መግባት ስላለበት ማለት ነው። ለዛም ደግሞ እዚህ ጋር ቪዲዮ አለ። ይህንን ቪዲዮ በመጠቀም ኤጀንት ስር እንገባለን ወይ ደግሞ እንዴት እንደምንገባ አሳያችኋለሁ ማለት ነው።